የጃንና የአሊያ ድንገተኛ መቀራረብ ወይዘሮ ሰዳከትን እያስደነግጣት ነው። በተቻለ ፍጥነት ሁለቱም ቢፋቱ ደስታዋ ነው። ይህን ሀሳብ ለልጇ ጠይቀዋለች፣ እምቢ ብሏታል። በአንድ በኩል አሊያም ብትሆን ጃንን እየለመደችው እየለመደችው ነው። አዳዲስ ባህሪ በቀን በቀን ያሳያታል። እሱንም ቢሆን ተጨቃጭቀው እንደምንም ብለው ያልፉታል። ለልደቷ የሰጣት የአንገት ሀብል ለእሷ ብዙ ትርጉም አለው፣ አንገቷ ላይ አድርገዋለች። ሰዳከት ይህንን ስታይ እየተናደደች ነው። አሊያ ሰዳከትን ለማናደድ ነው ያደረኩት ብትልም ሲል ግን ጂያን ሌላ ስሜት እንዲሰማው እያረገችው ነው። በአንድ በኩል ከሀያ ፍቅረኛው ዜሬን ሌላ ሰው ልታገባ እንደሆነ ከተነገረው በኋላ ልክ አይደለም። በአሁኑ ደግሞ ሊያናግራት ትምህርት ቤቷ በረጋ ሲጠብቃን ነበረ። ምን እንደተፈጠረ አልገባውም። እሷ ገና ከመኪና እንደወረደች አብራት የሆነ ወንድ እየወረደ ነበረ፣ እንደ ጠባቂ ነገር። ዜሬን ቋያ እንዴ፣ ቋያ እንዴ፣ ዜሬን አናግሪኝ፣ አናግሪኝ አንድ ጊዜ እያለ እየቀረባ ነበር። ዞር በላንተ እያለ የዜሬን ጠባቂ ከሱ ጋር ሊጣላ ነበረ። ከድርም አለ ከድር። ልጁን ይዞ ዞር ካረገ በኋላ እንዲያወሩ እየፈቀደላቸው ነበረ። ዜሬን አንድ ጊዜ ተሰሚኛለ የምልሽን ነገር መስማት አለብሽ። እስር ቤት መተሽ ምንድን ነበር ያልሽኝ? እስር ቤት መተሽ ምንድን የተናገርሽው? እስር ቤት መተሽ ምንድን ነበር እኔስ ያልኩሽ? ከዚህ እወጣለው፣ ከወጣኝ በኋላ አብሬሽ ሆናለው፣ ወደ አንቺ ነው የመጣው አላልኩሽም ነበረ? አንቺስ ብቶኝ እንደምታፈቀኝ ያልነበረ የነገርሽኝ ዜሬን? ምንድን ነው እንደዚህ ያላልሽኝም ነበረ ታዲያ? ረስትሹ ነው? ዜሬን አረ ነቃበይ፣ ነቃበይ። ምን አይነት ነገር ውስጥ ነው የገባሽው? አላት። አንድ ነገር ልንገርሽ፣ እኔ ሴዳትን አገባዋለሁ አለችው። ምን ምን ምን ምንድን ነው ያልሽው? የማይመስል ነገር አታውሪ ዜሬን፣ የማይመስል ነገር አታውሪ። ምንድነው የምታወሪው? ምንም እየገባኝ አይደለም ይላታል፣ ደንግጦ እሷ ደግሞ እውነት ነው ትሏለች። ዜሬን ተመልከችኝ ተመልከችኝ፣ ቀና በይ ቀና በይ አይኔ ነኝ። ምንድነው ሴዳት ምንድን ነው ሴዳት? ማን ነው ማን ነው? ምን ማለት ነው እንዴ? ሴዳት ምንድን ነው? እንዴት ከሱ ጋር እንደዚህ ነገር ውስጥ ገብ ያለሽ እያለ ድንገት ሴዳት መጣ። ልቀቃት አንተ ልቀቃት እያለ መጥቶ ከካያ ጋር ሊጣላ ነው። ሴዳትና ካያ እርስ በርስ እየተናነቁ ናቸው። ካያ ይጮሃል እገላሃለሁ እያለ እየጮ ነበር እና ግደለኝ ና ግደለኝ ይለዋል። እሱም ቢሆነ እንደያዘው ዜሬን ዝም ብላ ፈርታቸው ረቅ ብላ ታያለች። በአንድ በኩል ከድር ሊገራግላቸው ብዙ ሞከረ፣ በመጨረሻም ተሳካለት። ሁለቱንም እያላቀቃቸው እገ ይላሉ አንተን አለቀ ዜሬን እየሰማሽ ነው አይደለ? ይህ ልጅ ገሉ አሉ አጠፋዋለሁ እያን ነበርና፣ ግደለኝ ግደለኝናና ወንድ ከሆንክ እያለ ሴዳት ይጨዋል። ከዛ ከድር ተረጋጋ ወንድም፣ ተረጋጋ እያሉ ነበር። ሌላ ነገር ውስጥ ልታስገቡኝ ና ምትገፋፉኝ ይ ለሴዳት አጠፋለው እያለ አሁንም ሲይዘት ዜሬን በአንድ በኩል በቃኔ ወደ ውስጥ ልግባ ብላ ወደ ትምህርት ቤቷ እየገባች ነበረ። ወደ የምትማርበት ትምህርት ቤት እያመራች በአንድ በኩል ሴዳት እየተከተላል ነበረ። ከዚህ በኋላ ዜሬን አጠገብ እንዳለ የሚስት ያጠገብ እንዳለ ሲል ነበረ የሚስት ስለምን ሚስት ነው የሚወራው እያለ ሊጣላ ነበረ። ድንገት ከድር በግንባሩ ፍለፊት መታው። እንደዚህ ሲነቀንቀው ወዲያው ነበር ከ በጀርባው የወደቀው። እንደሚቅርታ እያለ እያቀፈ ያነሷል። ምን ታፈጣላችሁ እያለ ነበር። ሰው እንዳለ ክብ ሰርቶ እያየው ነበረ። ከድር በቀጥሳ ካን ወደ ቤት ይዞት መጣ። ከደቂቃዎች በኋላ ሁለቱም ደረሱ። ቶሎ ብሎ ከድር ከመኪናው እየወረደ ነበረ። ጂያን ናሬ እንዲሁም አሊያ አብረው እየመጡ ናቸው። የምን ተፈጠረ ከድር ይለዋል። እያው ደናኑ ደናኑ ደና ነው ጠይቀው እያለው፣ ቀጥታ ጂያን ወደ ካያ ተጠጋ። ወደ ካያ ተጠግቶ ካያ ካያ፣ እቤት፣ መታል ንቃ፣ ንቃ እያሉ ነበረ። ከዛ ካያ ቀስ እያለ ከመኪናው ወጣ። ከዛ ናሬ ቀረብ ብላ ችግር አለን ነው እንደሚያለችው፣ እናወራለን እናወራለን እያላት ከድርን አየው። ከዛ ወደፊት እየተጓዘ ነበረ። ጂያን በቀጥታ ይዞት ወደ ውስጥ እየገባ ነው። ሰዳከት ዝም ብላ በረቀት ስታያቸው ነበረ። ሁሉም ነገር አላማራትም። ከዛ ወደ እነ ካያ ልትሄድ ነበር ማየ በቃሽ፣ ወንድሜ እሱን ያናግረዋል ሌላ ግርግር ደግሞ መፍጠር የለብንም እያለቻት ነው። ጃን እና ካያ ወደ ውስጥ ገቡ። ወንድሜ እየሰማኝ ነው፣ ሴዳትን አገባዋለሁ እያለችኝ ነው። ይሄ የእሷ ውሳኔ አይደለም፣ አስገድደዋት ነው። ያኔን ፍርድ ቤት እያለች በውሸት ሌላ ነገር እንድትመሰክር አድርገዋል ነበረ። አሁን ደግሞ አስገድደው እንድታገባል ያደረጓን ነው። ወንድሜ ሲፈጠር ማየት የለብንም። ተመልከት እያለ ካያ ይጫዋል። ድንገት ስራከት ገባች። ይሄ ሰበብ ይ ለራስ ማጽናኛ ካልሆነ በስተቀር ምንም አይነት ትርጉም የለውም። እሷ የራሷን ጎን መርጣለች፣ ቤተሰባን መርጣለች። እች ልጅ ልታሳብደ ነው እንዴ? ሲጀመር አንተ ቆይ ምን ማለት ነው እንዴ ከእስር ቤት እንደምንም ብለው ወጣ። ታዲያ ምንድን ነው ችግር? የምፈልገው ይኸውልህ፣ በቀጥታ ወደ ሴዳት እጅ ነው የወደቀችው። አንተ ምን አገባ። አስሮ ነበር። እማዬ እማዬ እያለ እየጮ ነበር። ከያካያ በቃ አትጮህ ተረጋጋ፣ ተረጋጋ እያለ ነበረ። ናሬና አሊያ ተከታትለው ወደ ውስጥ እየገቡ ናቸው። ጮያ ሰምተው እማዬ እባክሽ እጂ በቃ አንቺ እያላን ነበረ። ወደ ራሱ ስሜት ካልተመለሰማ የተማልደ እያለች ነበር። ባንቺ ምክንያት ነው እማዬ፣ በአንቺ ምክንያት ነው የጠሉን፣ እንደዚህ የጠሉን ባንቺ ምክንያት ነው፣ ባንቺ ስህተት ምክንያት እያለ ይጮዋል። ከ እኔ ምን ላርግህ? እኔ ምንም ያረኩን ነገር የለም የምትሰማኝ ከሆነ ስማ። አንተ ልጅ አስተውል። ይኸውልህ እነሱ ውስጥ ማለት ነው ሌላ ባህር ያለ ሌላ ማንነት አለ፣ ክፉ የሆነ ማንነት። በመጨረሻ የሚፈልጉትን ነገር እያደረጉ ናቸው። እሷም ብትሆን ምርጫን መርጣለች። ልጅቷ ፍርድ ቤትም ክዳ ነበረ የዛ እባብ ኤጀመል ልጅ እንደሆነች አስመስክራለች። ሻይንም ቢሆን ከኤጀመልና ከደሚር ጋር አብሮ እየተባበረ ነው ያለው። ከዚህ በላይ ምንድነው የምትፈልገው? ቆይ አንተ ምንድነው ማየት የምትፈልገው? እስከ መቼ ደረስ ነው ሞኝ የምትሆነው? ኤጀመል ከዛ እስር ቤት ከወጣም እንደሚያደርግ ታውቃለህ። ጠንካራ ነው የሚሆነው፣ ከድሮ የበለጠ ጠንካራ ይሆናል። ስለ ልጁ እስካወቀ እያለች ስጠይቅ ድንገጃ እንዴ እማዬ እማዬ ምንድነው የምታወሪ? ምንድ ምትዩ ብሎ እጇን እያዛን ነበረ። ድንገት ወደኋላ ዞሩ ሲሉ አሊያ ቆማለች። ሰዳከትን ብትሆን አሊያን እያየቻት ነበረ። ከዛ አሊያ ምንድን ነው ልጁ ምንድን ነው ስለምን ልጅ ነው የምታወሩት አልገባኝም ብላ ጠየቀች። ከዛ ሰዳከት አየቻት ዝም ብላ ሰታያት። በአንድ በኩል አይ ምንም አለም፣ ብዙ አስፈላጊ አይደለም ናሬ፣ ሁለታችሁ አብራችሁ ጡ እያለ ናሬ አሊያን ይዛት እንድትወጣ እየጠየቀ ነበረ። ሁለቱም ተያይዘው ወጡ። ማየ ምንድ ነው በመጣልሽ ቦታ ሁሉ የማውራት እኳ ትች ምን ሆነች ነው እያላን ነበረ። ይሄ ልጅ እኮ ነው ሊያሳብደኝ ትለዋለች። ናሬና አሊያ ተያይዘው ከወጡ በኋላ አሊያንም ውስጧ የተፈጠረ ጥያቄ አለ። እኔ እምልሽ ናሬ ምን ነበር ቅድም እናትሽ ስትል የነበረው ምን ነበረ? አልገባኝም። ምንድን ነው ልጁ? ምንድን ነው አለቻት። አላውቅም የእኔ ወድ፣ እኔም አላውቅ በእርግጠኝነት የድሮ ርዕስ መሆን አለበት። የድሮ ጉዳይ ነው የድሮ የቤተሰብ ጉዳይ አለ አማዬ፣ እንደዚያን ነገር ወደኋላ እየጎተተች ያው ማውራት ትወዳለች። ለዛ ነው ችግሬ ለማታስብ ያለቻት ነው እንዴ። እሺ በቃ ብላ እየነቀነቀች ጭንቅላቷን ነገሩን አለፈችው። ከዛ አሊያ ስልክ ተደወለላት። ከሆስፒታል ነ እየተባለች ነበረ። በቀ በቃ ልሂድ። በነገራችን ላይ ናሬ ሻይንም በተመለከተ የወሰንሽው ውሳኔ እንዳስከፋሽ አውቃለሁ፣ ግን ያረግሽው ውሳኔ ትክክል ትክክለኛ ውሳኔ ነው ብላት ሄደች። ካያና ጃናውንም ቢሆን እየጨቃጨቁ ናቸው። አንተ ልጅ አይነን ክፈት፣ ቤተሰባችን እንዳታዋርድ። እሷ የምትፈልገውን ነገር መርጣለች፣ ይግባህ። ሌላ ነገር እንዳረጋት ገፋፋኝ ብሎት ሄደ። ከያ ከዛ ለምንድን ሁሉም ሰው እንደዚህ የሚያስበው ይሄ እሷ ምርጫ አይደለም፣ ተገዳ ነው ታውቃላችሁ እያለ ነበረ። ከዛ ጃን ወደ ናሬ ቀረበ። ወደ ናሬ ቀርበ ብሎ አሊያ ጥያቄ ጠየቅችሽ እንዴ እያላን ነበረ። አው ጠይቀኛለች፣ ግን ያው የድሮ ርስ ነው ናም ብዬ ደባብሻ ያሳለፍኩት አለችው። ጥሩ ጥሩ እያላት ከዛ እሷን ትቷት እየሄደ ነበረ። ከዛ ወደ መኝታ ክፍሉ እየገባ አሊያ ደግሞ ልብስ ቀይራ ልትወጣ ነበረ ነበረ ድንገት መጣ ሲመጣ የልትጅ ነው እያላን ነበረ። ድንገት ከሆስፒታል ደውሎልኝ ልወጣ ነበረ። እኔ ምልህ ቅድም ምን ነበረ እናት ስለ ልጅ ምናምን ነገር ስትል የነበረው ምንድን ነው አለችው። ይሄ ያው የተረሳ ጉዳይ እኮ ነው፣ የቤተሰብ ጉዳይ ነው። ማዬ የድሮ ነገሮችን እያነሳች መውራት ትወዳለች፣ ለዛ ነው በማለት ተናገር አረለ። የቤተሰብ ጉዳይ ለነገሩ ምን አስጠየቀኝ፣ ኔ እንደዚህ ብዬ ያው የቤተሰብ አባል አለ። ምን አስጠየቀኝ ስትል ነበረ አለ። አረባክሽ እንደዛ ለማልፈልግ ያርም ይላታል። አው ገብቶኛል፣ ገብቶኛል እንደዛ ለማልፈልግ አይደለም፣ ይገባኛል፣ ልክ ነህ፣ ልክ ነህ፣ ችግር የለም በቃ እያለችው ነበረ። ከዛ ሁለቱም ይተያያሉ። በእርግጥ እናት ነገር ሲፈጠር መደባበቅ ታውቅበታለች። ችግር የለም በአንተ አልፈርድብም እያለች ነበር። አልያ እኔ አሁን ገና ማገገሚ ነው፣ እባክሽ በጣም ብዙ ኃላፊነት አለብኝ እና በሆነ ባልሆነ መደካከም የለብኝም፣ በቃ እየነገርኩሽ ነው ብሏት ነበረ። እሷም ትታው ወጣች፣ እሱም ወደ ክፍሉ እያመራ ነበረ። በሌላ በኩል ከድር ወደ ውስጥ እየገባ ነው። ወደ ቤት ሲገባ ፊት ለፊት ኪችኑን እየተመለከተ ነበረ። ድስት ድስቱን እያያል፣ የሆነ የሚበላ ነገር እየፈለገ ነበረም። ፓኪዜ በአንድ በኩል ከእናቷ ጋር ነበረች። ከዛ ድንገት አየችው። ስታየው ቶሎ ብላ ወደሱ መጣች። ከድር ምን እንደሰራው ለተመልከት እያለችሁ ነበረ ፈጣሪው በለኝ ህልም ነው በለኝ ይላል። ኧረ ህልም አይደለም ናና ተመልከተው አለችው። በጣም የሚወደው ምግብ ነበረ አምላኪ ፓኪዜ ለኔ ነው አለችው። አሁን አንተን ነው ስትለው ነበረ። ከዛ ወይ አምላኪ ልብለው እያላል ብላው ምን ምን ችግር አለው አለችው። አረ ችግር የለም እኔም አንቺ መርዝን ብሰጭኝ በላለው እያላ ነበረም። ከዛ ማንኪያ አላምጣ እያላል ነው ማንኪያ መጣችለት። ከዛ በአንድ በኩል እናቷ መጣች እንዳበላ እየጠየቅ እያለችው ነበረ። ሞ መታ ስታስጠነቀቀው አረ ችግር የለም ችግር የለም ብሎ በላው። ከበላው በኋላ ግን ወዲያው ወደ ሽንት ቤት እየሮጠ ነበረም። ፓኪዜና ሞ ይጨቃጨቃሉ፣ ፓኪዜ ትስቃለች። ከዛ ወዲያው ሞዛፈር መጥቶ ከድሬት አለ ተቃውሞ ልንሄድ ነበር የት አለ ስትለው እሱ ከሽንት ቤት እየወጣ ነበረ። ከዛ ወዲያው ሱሪውን እያስተካከለ አብሯቸው መኪና ውስጥ ይገባል። ፓኪዜ ከኔ ጋር መሳፈጠን አቆም ሁለተኛ አግትሻለሁ ብለህ ብታሰብ ያበቃላል እያለች በርቀት ታስፈራረዋለች። ከሰዓታት በኋላ ዜሬን ወደ ቤት መጣች ከትምህርት ቤት መታ ወደ ቤት ገና ከመግባቷ እናቷ የኔ ልጅ እንኳን እንድናመጣሽ እኔ እስኪ ግቢ አንድ ጊዜ አለቻት። ይዛ ስትገባ ፊት ለፊት ዮኔስ ተቀምጣ ነበረ። የኔ ልጅ እንኳን እንኳ እንድናመጣሽ እሷ የሴዳት እናት ናት ብላ ነገረቻት። ዜሬን መጀመሪያ የሴዳት ናት አልመሰለቻትም ነበር። ልትወጣ ነበረ እንደገና ዞር ብላ ተመልሳ አየቻት። ከዛ ባንድ በኩል ረሚዜን ተዋወቂያት እያለች ስታስተዋውቅ ነበረ እናቷ ቪዳን። ከዛ ቀስ ብላ ሳትፈልግ ዜሬን የረሚዜን እጅ እየሰመች ነበረ። እጇን ከሳመች በኋላ የኔ ልጅ ተቀመጪ ትላታለች እናቷ። ከዛ ዜሬን ተቀመጠች። ፈጣሪ በመጨረሻም ቆንጆ ልጅ ለልጄ ሊሰጠው ነው፣ እንዴት ደስ ይላል። እስኪ ያው ዜሬን የኔ ልጅ በሰርጉ ላይ የምትፈልጊው ነገር አለ እንዴት ነው አለቻት። ከዛ በኋላ ምን ማለት አልገባኝም ትላለች ዜሬን። ከዛ በኋላ ቪዳን ያው ልጄ ነገሩን ግልጽ ላርገልሽ ያው ሴዳት ጥያቄ አቅርቧል፣ እኛም ተቀብለነዋል። እና ከሰርጉ በፊት የሰርጉ ዝግጁነት እንዳለ ሆኖ ነገር ግን ቀለበት ኔካ ያስፈልጋል፣ ቀለበት ማሰር አለባችሁ። ስለዚህም በሳምንቱ መጨረሻ ላይ ቀለበት እንድታስሩ ይደረጋል፣ ስትል ዜሬን በጣም ነበር የደነገጠችው። ከዛ ረሚዜ የሴዳት እናት፣ ልጄ ብዙ የሚያስፈልግሽ ነገር ይኖራል፣ ቀሚስ ምናምን ነገር፣ ምርጫውን በተመለከተ አብረን ብንወጣስ፣ ምግቦቹ የሚዘጋጀውን በተመለከተ አብረን ብናቅድስ፣ ምን ታያለሽ? ችግሬን ለምኔ፣ በሁሉም ነገር አግዝሻለሁ እያለቻን ነበረ። ዜሬን ዝምታዋ ቀጠለ። ከዛ ረሚዜ ቃኔ እንግዲህ ልሂድ ብላ ከተቀመጠችበት ተነሳች። ከዛ ቪዳንም ብትሆን እስከ በር ከሸኝቻት በኋላ ተመልሳ መጣች። ከዛ ወደ ልጇ እየቀረበች ነበረ። የኔ ውድ ልጅ፣ የኔ ልጅ እንደሚከብድሽ እኮ አውቃለሁ። ግን በቃ ውሳኔ ወስነሻል፣ ውሳኔ ወስነሻል። በቃ ትክክለኛ ውሳኔ ደግሞ የወስንሽው እያለቻት ነበረ። እጇ ልትይሰጥል ነገር ግን ዜሬን እጇን እያሸሸች ነበረ። ከደቂቃዎች በኋላ አሊያ ሆስፒታል ደረሰች። ከዛ ድንገት እሁርን አገኘችው። እሁርን አግኝተው ሰላም ስትለው ድንገት አባቱንም ጭምር አገኘችው። ከዛ አባቱን እያስተዋወቃት ነበረ። አባቱ እዚህ ሚዲያቱ ውስጥ ጨምሮ ሌሎች ቅርብ የሚቀርቡ ከተሞች ውስጥ በጣም የታወቀ ዶክተር እንደሆነና በጣም ብዙ ሴቶችን እንደረዳ ይነግራታል። እሱን ካስተዋወቃት በኋላ ከዛ እሷ በቃ መልካም ጊዜ ብላቸው ሄደች። ከዛ የእሁር አባት እች ሴት የወይዘሮ ሰዳክት ልጅ ናት አይደል በማለት ጠየቀው። አዋው እንደዛ ነገር እያሉ ነበረ። ታውቃለህ ወይዘሮ ሰዳክትን ወጣት እያለች አስታውሳን ነበረ ከብዙ ዓመታቶች በፊት እና ድንገት ወደ ድንገተኛ ክፍል መጣች። ነፍሰ ጡር ነበረች። ከዛ አዜም የሚባል ሰው ይዟን ነበር የመጣው። አዜም ደግሞ ባይገርምህ ያው የሰላከት ፍቅረኛ ወንድም ነው። እና ወይዘሮ ሰላከት አርግዛ የነበረው ከአቶ አዜም ወንድም ነበር አለው። እባክህ ፈጣሪ ሆይ ይለዋል። አዎ ከዛ አዜም ምንም ችግር የለም አንቺንም ልጅሽንም እንከባከባለሁ እያለ ነበረ አለው። እንዴ አባዬ፣ እንዴት ግን አስታወስክ? ይለዋል። አዎ በእርግጥ ልክ ነህ። ያው ይህም ማስታወስ ሊከብድ ይችላል። ጌርች ሴት በጣም ብዙ ታዋቂ ስለሆነች ሊሆን ይችላል። በነገራችን ላይ ልጁ በታምር ተረፈ። ልጁን ዳነ ወለደችው ብሎ ነገረ። ጉር ግራ ተጋባ። ምንድን ነው ቤተሰብ ብሎ ያስባል። ከዛ አባቱ በቃ እየረፈደብን ነው እንሂድ እያለው ነበረ። ሁለቱ አውርተው እየራቀው፣ ድንገት የጂያን መልእክተኛ እያያቸው ነበረ። ወደ ጂያን ደወለ። አቶ ጂያን እሁርና አባቱ ከሆስፒታል እየራቁ ናቸው አለው። አረ በደንብ ተከታተላቸው በቃ እያለው ወደ ውስጥ ጂያን ወደ ቢሮ እየገባ ነበረ። አሊያ ስራውን እየሰራች ነው። ስራውን እየሰራች ድንገት ሚኔ ባጠገባ እያለፈች ነበረ። ድንገት ስልኳን ይዛ ባጠገባ እያለፈች ስታያት፣ ሚኔ ፈራችና ባላየ ልታልፋት አቅጣጫ ቀየረች። ከዛ እንዴ ወይዘሪት ሚኔ ብላ እየጠራች አልነበረም። ከዛ ሚኔ ወደ አሊያ ቀረበች። ወይዘሮ አሊያ እያለቻት እንዴ ከመቼው ተመለሽ? እንደ ሄደሽ አልነበር እንደ ወደዛ ቦታ አለቻት። አዎ ሄጄ ነበረ ግን ያው እነሱ አልተመለሱ ማለት እኔ ግን መጣ አለቻት። ለመጣሽ እንዴት መጣሽ አልገባኝም። እዛ ይርሹ እነሱን ለማገዝ አልነበረ እንዴት ቶሎ ተመለሽ? አለቻት። ያው እንግዲህ እኔ የሆስፒታሉ ዳይሬክተር አይደለው ፈለጉኝና በጊዜ ተመለስኩኝ አለቻት። ከዛ ዝቅ ስትል የአንገታ ብሎን አየችው። ስትተ ዋው የአንገታ ብልሽ በጣም ያምራል፣ በጣም ያምራል አለቻት። አዎ አጃው ጂያን ነበር የሰጠኝ። ትናንትና ልደት ነበረ። እንግዲህ ምን ማድረግ ይቻላል ወደ እጅ ያለው እኔም አለቻት። አዋው ጂያን በጣም ጎበዝ ነው፣ ነገሮችን ቶሎ ብሎ ይረዳል እያለች ነበር ከዛ ሚኔ የአንገት ብሎና ጂያን ላይ በተመለከተ የሰጠችው አስተያየት አሊያ ላይ ትንሽ ድንጋጤ ፈጠረባት። እንዴት ጂያንን ብታውቀው ነው እንደዚህ ልትናገር የቻለችው ብላ አሊያ ወደ ቢሮ ከገባች በኋላ ብዙ ብዙ ማሰብ ጀመረች። በተለይ ከዚህ ቀደም ሚኔ የጂያን ሰላይ እንደሆነች ያወቀችበት ጊዜ ከዛ ጃንን ጥያቄ ስጠይቀው ነበረ ከእሷ ጋር ሌላ የት ግንኙነት የለም ሆይ ብላ ጠይቀዋለች። ከዛ ደግሞ ባለፈ ለታ ሚኔ ቤት ያመሸች ጊዜ ሚኔ ፍቅር የያዛት ከባለትዳር ወንድ እንደሆነ ነገራት ነበረ። ነገሩ እርስ በርስ እዚሁ ተገጣጠመ። ከዛ በኋላ አሊያ በጣም ጥርጣሬ እየጨመረ መጣና ወዲያው ወደ ወደ ሚኔ የኢንስታግራም አካውንት ገባች። ከዛ ፎቶቿን መመልከት ጀመረች። ፎቶቿን በደንብ እየተመለከተች አንድ ፎቶ በጣም የበለጠ ትኩረቷን እየሳበው ነበረ። የሆነ ፎቶ እሷ የተነሳች ይመስላል። ነገር ግን የሆነ እጅ ተቆርጦ ትከሿ ላይ ተቀምጦ ነበረ። ይህን እጅ በደንብ ታውቀዋለች። ይህ እጅ የሆነ ወይን ነገር በእጁ ይዘዋል። እጁን ስታየው የጂያን እንደሆነ ገባት። አ ጂያን፣ ጂያን ምን ታደርጋለህ እሷ ጋር እያልስ ጥያቄ የጠየቀች ነው። ይህ ፎቶ ትንሽ ቆየት ብሏል። ጂያን ደግሞ በአንድ በኩል ስብሰባ ላይ ነበረ በቀጣይ ዘውር መቼ ነው የምናደርገው ይባባላሉ አሁንም ቢሆን በመካከላቸው ሚስጥር እያሾለከ ለፖሊስ የሚናገረውን ሰው አላወቁትም ስለዚህ ጂያን በራሴ መንገድ እደርስበታለሁ እያለ ነገር ግን የእሱን ባለ ድርሻዎች በጣም ያሳሰባቸው የሻይን እንቅስቃሴ ነው ሻይን በቀጣይ ቤተሰቡን እንዳይሰበስባቸው ተፈርተዋል ከዛ ከድር መጣ ከዛ ከድር ከመጣ በኋላ ጃን ሻይን ያው የቤተሰቦቹን መሪዎች ሰብስቧቸዋል ብለው ነገረው ከዛ ጃን ከድር በቃ የሚፈጠረው ነገር አጣናና ታሳውቀኛለህ እያለው ነበረ ሻይን ከጃን ጋር የሚሰሩትን የቤተሰብ መሪዎች እንዳለ ሰበሰባቸው። በዚህ አጋጣሚ ደሚርና አባቱም ነበሩ። ምንድነው ሀሳብ ሻይ ነገርን እስኪ ይሉታል። ተራ በተራ ያው እንግዲህ እኔ የሚገባኝን መሬት ወስዳለሁ የሚገባኝን ቦታ፣ የመጀመሪያው የአባቴ እጀማል ነው፣ ከዛ ደግሞ የአጎቴ አዜም ነው። የሚገባኝን አገኛለሁ አላቸው። እንዴት እንዴት ሆኖ እንደዛ አልገባንም ጂያን አልቦራ እያለ በህይወት እንዴት እንደዛ ታደረጋለ በማለት ጠየቁት። ምክንያቱም ጂያን አልቦራን ቢሆን እኔ ገለብጠዋለሁ የሚገባኝን ነገር ወስዳለሁ። እኔ የምፈልገው የአልቦራ ቤተሰብ መሪ መሆን ነው። ስለዚህ ከኔ ጎን መቆም የምትፈልጉ አሁኑኑ ፍቃድ ቀጣነኝነታችሁን አሳዩ እያለ ሲናገር ነዲም ሲበሳጭ ነበረም። ከዛ ደሚረም ቢሆን አዎ ቶሎ ብላችሁ ወስኑ ይላል። ከዛ እነሱም እሽ እንነግርሃለን ብለውት ተበታተኑ። ከዛ ደሚር ወደኋ ላይ መለሳል አባቱ እየተከተሉ ነበረ። አንተ ልጅ ምን እያረክን ያለው ለምሮ በማያገባ ምትገባው አለው። አባዬ ትንሽ ታገስ ትንሽ ታገስ እያለው ነበረም። ሻይን ባዶ በረሃ ላይ ብቻውን ቆሞ እያሰበ ነበረ። አሁን እነ ጂያን ቆም ብለው ያስባሉ ከያም አጠገቡ ነበረ። ከዛ ደሚር ቅድም ስለተፈጠረው ነገር ለጂያን ሊነግረው መጣ። ወንድሜ ያው ሻይን እንግዲህ የቤተሰቡን መሪዎች ሰብስቦ ምን አንድ ነበረ፣ እስ ደርሶኛል ደሚርም አብሮን ነበር አለው። ከዛ ጂያን ነገረኝ እያለው ነበረ። ያው የአባቴን የሚገባኝን መሬት እካፈላለሁ ብሏል። የሚገባውን መሬት እንደሚወስድም ተናግረዋል። ግን ጂያን ወንድሜ፣ ያው የከፋው ነገር አይደለም። የከፋው ነገር የአልቦራ ቤተሰብ መሪ መሆን እንደሚፈልግ የተናገረው ነገር ነው። የአልቦራ ቤተሰብ መሪ መሆን እፈልጋለሁ ብለዋል። አስፈላጊ ከሆነ ጂያንን እገለብጠዋለሁ ብለዋል አለው። እንደዛ ብለዋል። ጥሩ እሺ፣ ጥሩ በቃ፣ ችግር የለም። አንተ ብቻ በደንብ ተከታተል እያለው ነበረ። ጂያን በአንድ በኩል ቆም ብሎ ያስባል። ከጠገበዋለ ወንድሜ፣ ምን ልታረግ ነው ብሎ ያማክረዋል። በአንድ በኩል ሰረከትን ብትሆን ይህ መረጃ ጆሮዋ ገባ። ድንገት ወንድሞ ሐሰን መጣና የተፈጠረውን ነገር ነገራት። እንዳለ የእባብ ልጆች ጀመለም ያው ነው ከሱሩ የሚወጡትም ልጆች እንዳለ ያው ናቸው ብላ ስልክ ወደ ጂያን ደወለች። ጂያን ስልኩን አነሳው። ጂያን ስለ ሻይን የተፈጠረው ነገር ሰምታል አይደል? ስማ፣ ይህ የእባብ አሁኑኑ እንዲቀበር ፈልጋለሁ። አንተ የማታረገው ከሆነ እኔ አረገዋለሁ። ጂያን አሁኑኑ የሁለቱንም የሁለቱን መቃብር ቆፍረላቸው አለችው። ከዛ ስልኩን ተዘጋ። ጂያን እየዘገነነው ስልኩን ኪስ ውስጥ እየከተተው ነበረ። ናሬ በአንድ በኩል ለቤት ውስጥ ናት። ወደዛ ወደዚህ እያለች ነው፣ ለራሷ ምግብ ሰርታ ልትበላ ነበረ። ድንገት ባሏ መጣ። ኦስካን ከመጣ በኋላ ቆም ብሎ አያት። ምን ታፈጣለህ አለችው። ናሬ ባይገርምሽ፣ ሻሂን ቤተሰብሽ ላይ ጦርነት አውጇል። ጦርነት ብቻ አይደለም የሚገባኝን የአባቴን መሬት እካፈላለሁ እወስዳለሁ ብሏል። ይሄ ብቻ ይበቃም እኮ ከጀሚር ጋር በመሆን የቤተሰቡን መሪዎች እንዳለ ሰበሰባቸው። የአልቦራን መሬት እፈልጋለሁ አለ ግን ያደለም የከፋው ነገር። ችግር የለም ይሄ እኮ ችግር የለም። ነገር ግን በጣም ከሁሉም ብኑ እንደሆነ ታውቂያለሽ፣ ከባዱ ነገር ወንድምሽን እንደሚገለብጥ የተናገረው ነገር ነው። አዎ ጂያን አልቦራን ገለብጠዋለሁ፣ የአልቦራን ነገር በሙሉ እኔ እመራዋለሁ ሲል ነበር አላት። ምሮ የምታወራው ደግሞ አንተ ምሮ የምታወራው አለችው። እውነት ነው እውነት ነው፣ ከፈለግሽ እናትሽ ጋር ደዊና ጠይቂያት ብሏት ሄደ። ደነገጠች። ከዛ ወደ ሻይን ደወለችለት። ሻይን መኪኖስ ነበረ ስልኩን አነሳ። ሻይን የሰማሁት ነገር እውነት ነው አለችው። አዎ አልቦራን መምራት እንደምፈልግና የራሴን ነገር መካፈል እንደምፈልግ ከሆነ የሰማሽው አዎ ልክ ነሽ አላት። እንዲህ ሲላት ናሬ ለማመን ከብዷ ነበር ጆሮዋን እየተጠራጠረች ነበረ። ስልኳ ጆሮዋ ላይ እንደቀረ ዝምቷ ቀጠለ። ምነው ናሬ ዝም አልሽ? ምነው ዝም አልሽ? ኤአርል ትክክለኛው ነገር የሚገባኝን ነገር ማግኘቴ ኤአርል ፍትህ ማለት አላት። ፈዛ ቀረች። ስልኩን ዘጋው። አሊያ ባንድ በኩል ቅድም ያገኘችው ነገር በጣም አስደንግጧታል። የሚኔና የጂያን ነገር እውነት አይሆን ብላ ብዙ ተመኘች። በጣም ተክዛ እያሰበች ድንገት ር መጣ። ወይዘሮ አሊያ በሰላም ነው እያለ ነበረ። የሆነ ሀሳብ ውስጥ ገብቼ እያለችው አስፈቅዷት ተቀመጠ። አሁንም ቢሆን የጂያን መልክተኛ በርቀት እያያቸው ነበረ። ታዲያ ካናዳ እያለሽ የትኛው ሆስፒታል ነበር ምሳሪው አላት። እሷም ነገረች ወሬያቸው ከዛ ወሬያቸው እንዲህ እንዲያቅ እያለ ቀጠለ። ታዲያ እንዴ ነው ሚዲያት ምልታደረግ ይመጣሽ እንዴ ነው እያለ ጠየቃት። ከዛ ለምን እንደመጣሽ ሲጠይቃት እኔ እንኳን ያው ለሌላ ጉዳይ ነበር የመጣሁት አለችው። ታዲያ ጂያ እንዴት አገባሽው በዚህ ፍጥነት አላት። ያው ድንገት ተገናኘን፣ ተጋባን እንደዛ ነገር ነው ረዥም ታሪክ ነው ረዥም ታሪክ ነው እያለችው ነበረ። በጣም ገረመው። ብዙ ነገር ያወራ ጀመረ። ድንገት ሚኔ መጣች። ሚኔ ስታያቸው በጣም እያገረማን ነበረ። ዝም ብላ ትከታተላቸዋለች። ምን እያወሩ እንዳለ ግን ምንም የምታውቀው ነገር የለም። ከዛ በኋላ ኦር እኔ ምልሽ አቶ ዋዚ ምን ታውቂ ያለሽ እንዴ ብሎ ጠየቃት። አዜ ዚ አቶ አዚም አላቆም አላቆም ማን ሆን ብላ ራሷን እየጠየቀች ነበረ። ከዛ በእርግጥ ከብዙ ዓመታቶች በፊት ነበር የሞተው አ የጂያን አልቦራ አባት ነው የጂያን የወንድሙ የእቶ አባት ነው ብላ ነገረችው። አረ እያለ ብዙ ማያውቀውን ነገር እየጠየቀ ነበረ ሲያዳምጥ የነበረው ድንገት ጂያን ተደወለለት። ወንድሜ ወይዘሮ አሊያ ድንገት ካፌ ውስጥ ነበረች፣ ድንገት ያ ዶክተር መቶ አጠገባ ተቀመጠ አሁን እየወሩ ናቸው አለው። ከዛ ጂያን አረ እሺሺ በቃ ብሎ ስልኩን ዘጋው። ይህን እያሰበ ስራውን ሲጀመር መስራት አልቻለም። ስለዚህ እየተጣደፈ ከቢሮ ወጣ። አሊያ ደግሞ ወደ ስሯ ተመልሳለች። ረፈደብኝ ብላ ከር ተለይታ ወደ ስራ ስትመለስ አንዲት ሴት ሊያዋልዱ ወደ ውስጥ እያስገቡ ነበረ። ከዛ ጃን መጣ። ከሰዓታት በኋላ ሲደርስ አሊያን አያት። አሊያ አዲስ የተወለደውን ህፃን ይዛ ነበረ፣ አቅፋ እያጫወተች የነበረው ድንገት ነበረ። ኦር መጣ። ሲመጣ ፊት ለፊት በሩን ዘጋበትና ገባ። ከዛ አሊያ ወጣች። ጃን እዚህ ምን ታደረጋለ አለችው። እያው ድንገት ላገኘሽ ነበር የመጣሁት። በነገራችን ላይ ልጁ ነቸው ነበረ፣ በጣም ደስ ይላል አላት። አዋው እናቱም በጣም ደስተኛ ነበረ ሆነችው። ብዙ ነበር ያታገለን፣ ግን በመጨረሻ በጣም ደስ ይላል እያለችው ነበረ። ከዛ ትኩር ብላ አየችው። እኔ ምልሽ ለምሮ ግን ዶክተሩ የሚሰጠው አላት። የልጁን ልብና አተነፋፈስ በተመለከተ ግራ ገባኝና እስኪ ምናልባት እሱ ቼክ ቢያደርገው ብዬ አስቤ ነበረ ለዛ ነበር የጠራሁት አለችው። ከዛም በኋላ ዝም ብሎ ያጀምር እየተናደደ ግን፣ ልጁ ግን ደህና ነው ምንም አልሆነማ ሌላ ዶክተር የለም እንዲ አላት። ጂያ ምን እያሰብክን ያለው አለችው። ኧረ እኔ ምንም አላሰብኩም ጥያቄ እየጠየቅኩሽ እኮ ነው አላት። ከዛም መልሶ ከእሁር ጋር ያለሽ ነገር እያሳሰበኝ ነው ሊቀርብሽ እየሞከር ነው አላት። አንተስ ብትሆን ከሚኔ ጋር ተቀራርበ የለ እንዲ አለችው። እኮ እሱ ቢዝነስ ነው አላት። ይህም ቢዝነስ ነ ልክ ከእሷ ጋር ያለ ግንኙነት ከእሁር ጋር ይኖረኛል ችግሬ ለማታስብ አለችው። እየተ ሆና መጣ። ከዛ ኡሁር መጣ። ወይዘሮ አሊያ ነጻነሽ አንድ ጊዜ አላት። እሺ ብላ ወደ ውስጥ ተጠጋች። ልጁ ደህና ነው፣ ነገር ግን ቼክ አፕ ካስፈለገው ሌላ ቀን እመጣለሁ ብሏት ሄደ። ከዛ ጂያን ባንድ በኩል ወደ እሷ እያቀረበ እሺ፣ እስካሁን ድረስ እዚህ ምን ታደረጋለ አለችው። እሺ በቃ ልሂድ ብሏት እየሄደ ነበረ። ሴር ተከተለችው። አላማራትም። ቀጥታ እየመጣ ወደ ሚኔ ቢሮ ነበረ። ሚኔ ቁጭ ብላ ስራን እየሰራች ነበረ። ጂያን ሲገባ አየችው። እንዴት ጂያን፣ ምን ታደረጋለ አለችው። ሚኔ ግን ለምረው የማታርፊው ለምረው የማታርፊው እያላን ነበረ። ያንተ ነገር እያስጨነቀኝ እኮ ነው፣ ምን አራኩ አለችው። እሺ ያ ዶክተር ነው ከስራ እንዲለቅ ፈልጋለሁ አላት። የትኛው ዶክተር አለችው? ኦር የሚባለው ዶክተር አላት። ድንገት አሊያ መጣች፣ በረጋ ቆመች። በሩ ከፈት ብሎ ነበረ የሚያወሩትን ነገር ማዳመጥ ጀመረች። ይልሽ አሊያ ከጎኔ እስካለች ድረስ ሚኒ አጠገቤ እንድድርሽ አልፈልግም። ያ እሁር የሚባል ዶክተር ደግሞ ከዚህ መውጣት አለበት እያላት ገና ካሁኑ አሊያ መድረሷ። አልያ ጫፍ ጫፉን የሰማቸው እሁር ከስራ መውጣት አለበት እያለ ሲያወራ የነበረውን ነገር ነበረ። ከዛ በጣም ብዙ ሰው እያለፈሰ ነበር በር አካባቢ፣ በስነስርዓት ተረጋግታ ማዳመጥ ሁሉ አልቻለችም። ነገር ግን ጃንና ሚኒ ሲጨቃጨቁ ነበረ። ቆይ አንተ ምን አስቀና ትቀናበታለህ እንዴ እያለች ነበረ ሚኒ። ነገር ግን ጃን ልሽ ሚኒ የምልሽ ነገር ብቻ ስሜ ሌላ ጥያቄ ጥያቄ አይመለከትሽም እያላት ድንገት ወጣ። ሲወጣ አሊያ ትኩር ብላ ያየች ነበረ። አሊያ ጥሩ ነገር እያሰበች እንዳልሆነ ከፊቷ ያስታውቃል። ተናዳ ነበር የምታየው። አሊያ አሊያ ቆያ እንዴ እያላን ነበር አስቆማት። ሚኔ ከቢሮ ወጣች። በርጋ ቆማ ስታዳምጣቸው ነበረ። እየተከተልሽኝ ነው እንዴ አላት። አዎ እየተከታተልኩ ነው። ልትሄድ እንደምትችል ምን ስታወሩ እንደነበር እየሰሟችሁ ነው አለችው። ጂያን ደነገጠ። ምን እየሰማች ነበር አላት። ሁር ለምዶ ከዚህ የሆስፒታል የሚባረር ምን ማለት ነው? ለሚኒ ጋር ትሄዳለ ታዲያ አለችው። ሚኔ የሆስፒታሉ ዲሬክተር አለች። ታዲያ ለማን ልጠይቅ? እሷም ደግሞ ለእኔ ትሰራለች። ለዛ ነው አላት። እሷ ላንተ ትሰራል፣ አላለ በጣም የምታሳዝነው እያለችው ነው። ከዛ ድንገት ሚኔ ወጣ ስታያቸው አሊያ እየቻት አሊያ በቃ ዚያን ጨቃጨቅ ከቤት እናወራለን አላት። ተናዳ ትተው ይደች ነበር። ጂያን ማታ ላይ ወደ ቤት እየመጣ ነው። በሌላ በኩል ዛሬ የሴዳት ቤተሰቦች ዜሬን ለማየት ይመጣሉ። ከዛ ቪዳን ድንገት ልጭ ስትወጣ ያየቻቸው ሻይን መጥቷል አልንቀበላቸው እያለችው ወጡ። ከዛ ሻይን ወደ እቱ ጠጋ ብሎ ዜሬ ግን እርግጠኛ ነሽ እያላት ነው። ዜሬን ተገዳ ብታረገውም ነገር ግን ሀሳባን አልቀየረችም። አዎ እያለች ነው። ከዚህ ባሰም እንዳይመጣ መጸለይ ነው ብላ እየጠየቀች ነው። ከዛ ሴዳት ቤተሰቡ ከመኪና ውስጥ እየወጣ ነው። ከዛ ወደ ግቢው ገቡ። ዜሬን ምን ማድረግ እንዳለባት አጣቀም። ቪዳን እየተቀበለቻቸው ነበረ። ከዛ ዜሬን ተቀቢያቸው እንጂ በማለት እናቱ አጅነት ስም እየጠየቀች ነበር። ዜሬን ግን ቀስ ብላ ወደ ሴዳት ጠጋና አበባውን ተቀበላለች። ሙሉ ቤተሰቡ ነበር የመጣው። ብዙ ስጦታ ይዘው ነው የመጡት። እሷ አበባውን ከተቀበለች በኋላ ሻይን ደግሞ ከሴዳት እየቀረውን ይቀበላል። ከዛ ወደ ውስጥ ይዘዋቸው እየገቡ ናቸው። ካያ ምን እየተካሄደ እንዳለ አያቅም። ነገር ግን ጂያ ድንገት ይመጣና ከድር ካያን ነገር እንዳያርግ ተከታተለው እያሉ ነበረ ሁለቱ አብሮ ያወሩ ወዲያው ነበረ አሊያ በመካከላቸው ገብታ ያለፈችው አሊያ እንደተበሳጨች ያስታውቃል ከዛ ጂያን ቀጥታ ተከትሏት ወደ ውስጥ እየገባ ነበረ እሺ በለ ምን ነው ምን ነግረኝ እነግርሽ አለው ቤት እናወራለን አላልከም በል ምን ነው የምታብራራው ምኑ ነው የምታብራራው አለችው ከዚህ በኋላ ይኸውልሽ፣ እኔ ሳውራ መተሽ ጆሮ ለጥፈሽ እንዳታደምጪ አሊያ፣ እየነገርኩሽ ነው አላት። አንተም ደግሞ ብትሆን በማንም ሰው ህይወት ላይ መቀለድ አትችልምሽ። እሺ ይገባል አይደል? ልክህን እወቅ፣ መስመረን እወቅ ጂያን። እሱ ዶክተር ነው እሺ። ይህን ሙያ ለመገንባት በጣም ብዙ ዓመት ፈሽቶበታል። የማንንም ህይወት እየመጣት በጥብት አለችው። እኔ አልበጠበትኩም እኮ እንደውም እድል እየፈጠርኩለን ነው፣ ሌላ ቦታ እንዲሰራ አላት። ለምን ለምን ሲባል ለምን ትሏለች ምክንያቱ ከአንቺ ጋር ቡና ቅድም ስለጠጣ ብሎ ነገራት። ምን ችግር አለው? ምን ችግር አለው? የስራ ባልደረቤ እንዴ፣ የስራ ባልደረቤ እስከሆነ ድረስ ታዲያ ኃጢአት ነው እንዴ እያለችው ነበረ። ከዛ አንተ እስከሚኔ ጋር ምን ስታረቅ ነው ነበረ አለች። አልገባኝም ይላታል። ገብቷል ምን ነው አይገባ እያለች ነው። ሁለቱም ጠንከራ ያለ ጭቅጭቁስ ገቡ። ይኸውልሽ አልያ፣ አንቺ ሚስቴ ነሽ። ሚስቴ እስከሆንሽ ድረስ ከሌላ ወንድ ጋር ስትታይ በሌላ ነገር ይተረጎማል። ሌላ ነገር አለ ማለት እርግጠኛ ነው አለችው። አዎ እርግጠኛ ነኝ እያላን ነበረ። ታውቃለህ፣ ግን እንደውም ገባኝ። ትቀናበታለ በሁር አለችው። በሁር እኔ ልቀና አላት እየሳቀ አዎ፣ ትቀናበታለህ በደንብ ነው የምትቀናበት እያለችው ነበረ። ጂያን፣ የማይመስል ነገር አታውሪ ይላታል። እኔ እንግዲህ ባህሬ እንደዚህ ነው። ይሄም ባህሬን አልቀይርም፣ እሞታታለሁ እንጂ እያላን ነበረ። ተናዳ ታዋለች። ጂያን በጣም የምታናድድ ሰው ነው ብላ ወደ መታጠቢያ እየገባች ነበረ። እስከት መጣረስ ቆም ብሎ ያስባል። ድንገቱ ሞመጣት ጃንን እናትህ እየጠራች ነው በማለት አስጠርታው ቀጥታ እየወሰደችው ነበረ። እሱም ወደ እናቱ ክፍል ይገባል። ክቡራን ተመልካቾች፣ ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች፣ ቅጠል ቲቪ የዩትብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘወትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁኝ እንድትቆዩ በተተና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገረኝ ድረስ በያላችሁበት መልካም ቆይታ ይሆን።